በአዲስ ቪዲዮ መተንላችኋል እሱንም ደግሞ አዲስ እንግዳ ይዤላችሁ መጥቻለሁ። እቺ እንግዳዬ በዚህ ዩቱቤ ላይ አትታወቂም፣ አይደለም ግን ያን ቻናል ግን በፊት የምታውቁትን ያን ቻናል ላይ እሷ በደንብ እየሰራችበት ነው ያለችው እና እዚህ ቻናል ላይም ላስተዋውቅሽ ብዬ ነው። አን ከወረሽኛ ለማንኛው፣ እስኪ ስምሽን አስታወቂያቸው ሰላም ግድ ነው እና ለማንኛውም ዛሬ አንዳንድ ጥያቄ ጠይቃት አለው ያንን ጥያቄ ምንም ነገር ወንደዚህ እንደዚህ ትመልሻለች አይደለም? ፍቃደኛ ነው አይደለ? ለሁኔታው ነው። ለማንኛውም ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን ጀምሩ። እና ከጥያቄ ጀምራለሁ እና ስጥያቄ ስልኬን እስኪ ስልኬ ጥያቄ ስልኬ ላይ ነው ያዝኩልሽ እና

የደወሉለትን ደንበኛ አሁን ማግኘት አይችሉም፣ ጥሪያችን በቅርቡ ይደርሱታል። ዝግ ነበር አሁን ማግኘት አይችሉም በቅርቡ

እንዴት? አዳሳ የት ሄደሽ? የት ሄደሽ? ስልኬ ፉል ነበራ። ዘጋሁኝ ነገር የለም። አንተ ስትወጣ ነው የጠፋው ስልኬ። ፈጣሪ ሆይ ዘጋ ስነ ሰዓት እንደዚህ

እሺ አንዲ ከኔ ጋር ናት። አብረን ነበር አይደል? መጀመሪያ አንተ ወጣ። ስልኬ ፉል ነው። ዘጋ። ለምን ዘጋሽ? ቢያንስ ማለት ነው። ስልኬ ጥራ። አይቀበልም እያለ ነው ምን

እ የት አለ መሬት ወጣ እንግዲህ ነው የምፈልገው። ምንም አይነት ነገር ወሬ አልፈልግም። አሁን እንደዚህ አዋክባችሁ ምናምን እንደዚህ የለም ምናምን ልትሉኝ ባልሆነ ተነጋገርና ስልኬን ስጡኝ። ኧረ በእናትህ ዝም በል! ተነጋገሩና ስልኬን ስጡኝ። እኔ ሌላ ምንም ነገር ምን ሊኖረኝ ይችላል? ኬታ ካለው እኮ ታዲያ እ እኔ ምንም አውቀው ነገር የለም። አሁን ስልኬ ታክሲ ውስጥ አይደለም የጣኩት፣ ወይ ደግሞ የሆነ ቦታ መንገድ ላይ አይደለም፣ እቤት ውስጥ ነው ስልኬ የጠፋው። በቃ ስልኬን ከየትም አምጡ። እኔ አላቀባት። ሁለታችሁ በተለይ አንተ እኔ ተኝታል ብዬ ዝም እና ወይ ወደዛ ገብታችሁ ሰው በልቅ ስለነበር ሰው ገብቷል። ደስ ይላል። ኧረ ሰው ገብቶሃል ደስ ይላል። በእናትክ አንቺ አልሚም ምንድነው የማስታውሰው? ምንድነው የማስታውሰው አይደል? አንተ አታጨበጭብ። ሲጀመር ተመካክራችሁ እኮ ነው፣ ንገሩ

ምንም እንትን የሚነገር አልነበረም። ሌላ ነገር አስበች ምና ሆነ ማለት ነው። እኔ ከጓደኞች ጋር በሰላም ታወቁ እንደዚህ በሌብነት ምናምን ማንም ሰው አያገኝ። አሁን ኮ ማለት ነው እንደ በስነ ስርዓት እየጠየቅኩት ነበር። የነበረው አንተ ወደ ሌብነት የወሰድከው እኔ ፈልክ ምን በቃ ግራ ኮ አሁን የት አለ ስልኬ? ለምን ተዘጋ? እሱ እኮ ነው እየጠየኳቸው ያለሁት ለምን ተዘጋ? ለምን ተዘጋ? እኔ እኮ ስለተዘጋ ነው እየጠየኩ ያለሁት? አንተ ልክ ስትወጣ ስልኬ ጠፋ። እኔ መዘጋት አለመዘጋቱንም አላውቅም። ስልክሽ የቱ ጋር እንደተቀመጠ አላውቅም። እኔ ስለዚህ ነው ጥራ። አይቀበልም እያለ ነው ወይ

እ የት አለ መሬት ወጣ። መረጋጋት ነው የምፈልገው። ምንም አይነት ነገር አልፈልግም

ተነጋገርና ስኬት ተነጋገሩና፣ ስልኬን ስጡኝ። እኔ ሌላ ምንም ነገር አልተደረገኝ። አራኒ ምን ሊኖረኝ ይችላል? ኬት አውቃለሁ። እኔ ምንም አውቀው ነገር የለም። አሁን ስልኬ ታክሲ ውስጥ አይደለም የጣልኩት፣ ወይ ደግሞ የሆነ ቦታ መንገድ ላይ አይደለም፣ እቤት ውስጥ ነው ስልኬ የጠፋው። በቃ ስልኬን ኬትም አምጡ። እኔ አላቀፋት ሁለታችሁ፣ በተለይ አንተ። እኔ ተኝታል ብዬ ዝም አልኳ። ይሁን ሰማይ ምክንያቱም

አሁን እኮ ማለት ነው እንደ በሥነ ሥርዓት እየጠየቅኩት ነበር የነበረው። አንተ ወደ ሌብነት ተሳስተ እንኳን ከወሰድከው ፈልግ ነው ምን እ እኔ እኮ አሁን ግራ የገባ እየታለ ስልኬ ለምን ተዘጋ? እሱ እኮ ነው እየጠየኳቸው ያለሁት። ለምን ተዘጋ? ለምን ተዘጋ? ስለተዘጋ ነው እየጠየኩ ያለሁት። አንተ ልክ ስትወጣ እኔ መዘጋት አለመዘጋቱንም አላውቅም። ስልክሽ የቱ ጋር እንደተቀመጠ አላውቅም እኔ አላየሁትም። ላይ አልፈልግም እሺ። ኧረ በእናትህ እኔም ላይ አልፈልግም እሺ። ጀምር። ስልኬን ሳስቱን የትም አትሄዱም። የትም አትሄዱም። ኧረ በእናትህ አንተ ደግሞ አታጨብጭብብኝ። ዞር በል።

ወይ እኔ ስልክ አላየሁም። እንዴት አድርጌ እኮ እኔ አሁን ማለት ነው፣ እንዴት አድርጌ ላስረዳችሁ? መጅድ በእናትህ አንዴ አንዴ ዝም ትልልኛለህ? ካንተ እሱ ዝም ይበል አንዴ፣ አንተ ዝም ይበል

ፍሪካ ለማንኛው ተመልካቾች ምንድነው? አንተን ብቻ ሳይሆን ተመልካቾንም ጨምር ነው ፕራንክ ያደረግነው። እነሱ አያውቀው እንዴ ነው። በስጭት አንተ ልታግለኝ ነበር። አበጣፊ በጣም ይቅርታ እና እና በቃ ሌላ ቪዲዮ ለመስራት ነበረ ሀሳባችን። ከዛ ግን እሱ ወጥቶ ስናየው ልም በቃ በዚህ እንትን አንልም የሚለው ነገር መጣልን እንጂ ምንም አላሰብነውም ነበር። እና አንተ በቃ መጣው ምናም ብለ ስትወጣ በቃ አጋጣሚ ሀሳቡ መጣልን ማለት ነው። እና ለማንኛውም አልበኋል እና ሶፍት ምናም ነገር ስጭው፣ አይዞህ። የጮክብእኔ ደግሞ እንዴት ነው ቀወጥኩት እና ለማንኛውም ይቅርታ ያለ ነው እና አብሽር እንዴት ነው ተረጋጋ። ካው እኔ ባላሰብኩ ነገር ግን ልጅ እንደዚህ እኔ የእውነት ሆኖ ቢሆን ራሱ በቃ ይሄ ልጅ በአስር ጣቱ ነው የፈረመለት። አያረግም፣ ጓደኝነት እንዲህ ነው። በሌላ ቪዲዮ በጥያቄው አረሳሁትም እና ጥያቄ ነበር፣ አንቺን ጥያቄ ለሚጠየቅ ነበር ቪዲዮ ማለት ነው። ግን በቃ ይሄ ሀሳብ መጣልን እና ሰብስክራይብ አድርጉ። እነዚህ ዩቱበሮችንም ሰብስክራይብ ታደርጓቸኋላችሁ። ሁላቸውም ዩቱበር ናቸው፣ አዲስ ጀማሪ ናቸው እንደኔ ፌመስ ባትሆኑ ማለት ነው። እመኑ እና ለማንኛውም እንወዳቸዋለን። ሰላሙ አለይኩም ወረህመቱላህ።